ማለት ነው። ስለዚያውም አሁን በቀጥታ ወደ የመቁጠሪያ አጠቃቀም እንገባለን። በመጀመሪያ ግን ነጠላችንን እናወርቃለን። ነጠላችንን ለምንድን ነው የምናወርቀው? በመቁጠሪያ አጠቃቀም ጊዜ ነጠላችን ግልጽ ነው። ነጠላችን እንዳይቀድድ በማለት ነው። በተለይ በውጭ ሀገር ያላችሁ በቀላሉ ነጠላ አታገኙ። ነጠላ ስለማታገኙ በነጠላ ላይ ስትቀጠቅጡ ነጠላው የመቦጨቅ ባህሪ ስላሉ ስስ ስለሆነ ነጠላ ነጠላ በባህሪው ስስ ስለሆነ ይቀደዳል በዛ በተቀደደው ደግሞ መጸለይ ስለሚከብድ ነጠላችንን እናወልቃለን ነጠላችንን ካወለቅን በኋላ ማድረግ ያለብን ነገር በስስ በስስ ልብስ ነው መቀጥቀጥ ያለብን በስስ ልብሳችን ነው እኔ ይሄ ሸሚዜ በጣም ስስ ነው ከውስጥ ስስ ቦዴ አድርግ ያለው ወይም የውስጥ የሰውነት ቲሸርት አድርግ ያለው ማለት ነው። ግን ሁለቱም ስስ የሆኑ ልብሶች ናቸው። ወፍራም በሆነ ቢጃማ ወይንም ልብስ፣ ካቦት፣ ጃኬት በእነዚህ መቀጥቀጥ አያስፈልግም ማለት ነው። ይሄ ሰውን አንደኛ ሰውነታችን ለመጎሰም ነው መቁጠሪያ የምንጠቀም፣ ሁለተኛ መናፍስት በደንብ እንዲቃጠሙና እንዲደክሙ ነው የምንቀጠቅጠው ማለት ነው። ስለዚህ በዚህ ሁኔታ ነው መቀጥቀጥ ያለብን ማለት ነው። ስለዚህ በቀጥታ በቅዱስ ስሙ በመጀመሪያ ደረጃ ዘወትር መቁጠሪያችንን መባረክ ያስፈልገናል። በእግዚአብሔር ቅዱስ ስም መቁጠሪያችንን ከባረክም በኋላ ነው ማለት ነው ወደ መቁጠሪያ ቀጥቀጣው ወይም ግርፊያው፣ ጠላትን መቀጥቀጥ የምንገባው ማለት ነው። ስለዚህ በመጀመሪያ በእግዚአብሔር መለኮታዊ ስሞች ባርኳለን ማለት ነው በስማ ወል ለመንፈስ ቅዱስ አሃዶ አምላክ ቅዱስ ኤርሻላይ ቅዱስ አዶናይ ቅዱስ ያህዌ ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማሜ ቅዱስ መድሃን ያለን በጌታችን በአምላካችን በመድሃኒታችን በኢየሱስ ክርስቶስ ስም በአጋዝታለን። በቅድስ ስላሴ ስም በወላጊት አምላክ በቅድስ በቅዱስ ኪናነ መረስም በቅዱስ ሚካኤል ስም የደስታ አምሳሪ በሆነው በቅዱስ ገብርኤል ስም የፈታይ ማሐፀን በሆነው በቅዱስ ሩካኤል ስም መጋቢ ብርሃን በሆነው በቅዱስ ጋብርኤል ስም በቅዱስ ኡራኤል ስም በቅዱስ ፋኒኤል ስም በቅዱስ ሳብኤል ስም በቅዱስ አፍኒን ስም በሰባቱ ሊቃነ መላእክት በዘጠና ዘጠኝ ነገደ መላእክት በቅዱሳን ሰማዕታት በቅዱሳን ሐዋርያት በጻድቃን ስም የተባረከውን በአብ በወልድ በመንፈስ ቅዱስም የተባረከ የተቀደሰ ይሁን። የጠላትን ሁሉ ሁሉ ኃይል የሚደመስስ የሚያቃጥል የሚያስር የእግዚአብሔር መለኮታዊ ኃይል ሁሉ የጠራናቸው የቅዱሳን ኃይል ሁሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የቅዱስ መስቀል ኃይል በዚህ መቁጠሪያ ይረፉበት። አሜን። እሺ፣ እንደዚህ አድርገን ካባረከን በኋላ በቀጥታ ወደ መቁጠሪያ አጠቃቀሙ እንገባለን ማለት ነው። ወደ መቁጠሪያ አጠቃቀሙ ስንገባ መቁጠሪያችንን በስርዓት በመጀመሪያ ደረጃ በደንብ መያዝ አለብን። መቁጠሪያችንን በደንብ መያዝ አለብን እንዳያወድቅብን ማለት ነው። ስለዚህ በመጀመሪያ ደረጃ ምንገርፎ ጀግባችንን ነው ማለት ነው። ጀግባችንን በደንብ አድርገን እንገርፈዋለን ማለት ነው። እሺ ወዳጆቼ እዚህ ጀግባችንን በደንብ መግረፍ ያስፈልገናል ማለት ነው። እዚህ ጀርባችን ላይ ለምንድን ነው የምንገርፈው? በመጀመሪያ ደረጃ ጠላቶቻችን ጀርባችንን በደንብ እንዲሁም ዲያብሎስ እኛን የሰው ልጅ ሲገልጸን ፈረሶቼ ነው የሚለን፣ ፈረሶቼ የሚለን እዚህ ጀርባችንን ተቀምጦ እንደፈለገ እንዲጋልበን ስለሚፈልግ ጀርባችን ላይ ተቀምጦ ነው ማለት ነው። እኛ ወደፈለገው አቅጣጫ የሚወስደን ማለት ነው። ስለዚህ ጣላት የሚያደርግበት አንደኛው ቦታ ጀርባችን ስለሆነ ጀሯችንን እንገርፋለን፣ የመጀመሪያው ማለት ነው። ጀርባችንን ስንገር፣ እሺ በጀርባ የተቀመጥ የጠላት ሀይል የዳይቤ ቦታ የሴጣን ሀይል የአይነት ስራት መንፈስ የቡዳ መንፈስ የመተት መንፈስ በደብረት በደሳ የተላክ በጥንቆላ ጠንፋ የተላክ የውቃሚ መንፈስ ውስጤ ያለበት ከጃቢያ ጋር የተቀምጠ ዘመኔን ሁሉ የያዝክ ከጃቢያ ጋር የተቀምጠ በሽታ የሆንከኝ ነርቭ የሆንከኝ ጃቢያ ጋር የተቀምጠ እስራት የሆንከኝ ሁሉ ያኔ ጥላ መንፈስ፣ የቡዳ መንፈስ፣ የመጠት መንፈስ፣ የጠቋ መንፈስ፣ የአዳን ሞቴ መንፈስ፣ የወሰንጋላ መንፈስ፣ የምንጭ ዘሬጋ መንፈስ፣ የአየር አጋንንት መንፈስ፣ የጋኔን መንፈስ በቀትል የገባ፣ በሌሊት የገባ፣ በመጫወት የገባ በአየር ጋር የገባ የበሽታ መንፈስ ዳግማዊ የተቀምጠ ዘመኔን የያዝከኝ ሁሉ በአብ በወልድ በመንፈስ ቅዱስ ስም በአጋዕዝተ ዓለም በቅድስት ስላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱሳን ሊቃነ መላእክት ስም በዘጠና ዘጠኙ ነገደ መላእክት ስም በቅዱሳን ሰማዕታት በቅዱሳን ሐዋርያት ስም ከጀርዌ ተወጣና ወደ ግንባር ወጥተ ስታሰራለህ በአቦል በመንፈስ ቅዱስ ስም ታዛር። በስላሴ ስም ታዛር። በጌታችን በኢየሱስ ክርስቶስ ስም ታዛር። በወላዲቷ እናት በድንግል ማርያም ስም ታዛር። በአያል መላ በቅዱስ ሚካኤል ስም ታዛር። ግንባሬ ላይ ወተታሰር ቅዱስ ገቤ በእሳት ሴቱ ግንባሬ ላይ ይሰር። እሺ። የመጀመሪያው ጀርባችንን እንዲህ ስንተቀጠቀጥን በኋላ እንቀጥላለን። አሁን ወገባችን ላይ እንገባለን ማለት ነው። ወገባችን ላይ ስንገባ ትልቁ ማወቅ ያለብን የወገብ ህመም፣ ዲስክ እየተባለ የዲስክ ሆኖ መንፈሱ ይቀመጣል፣ ወገብ ህመም ይሆናል። በአጭሩ ገና ዘመናችንን በደንብ ሳንኖር በወገብ ህመም እንድንታመም በደንብ ስራ እንዳንሰራ፣ በተለይ መተትና ቡዳ ወገባችንን የሚያዝ ጋኔን እና የየራ ጋንንት ወገባችን የሚያዝ በጣም ከፍተኛ ችሎታ ስላላቸው መተትም እንዳይሰራ ሽባ አድርጎ ሲባል ከወገብ ነው የሚነሰው። እና ወገብን ስለሚይዝ እና ዲስክ ስለሚባል ወገባችንን እንቀጠቀጣለን ማለት ነው። ስንቀጠቀጥ በነገራችን ላይ ስንቀጠቀጥ ቶሎ ቶሎ ነው የምንቀጠቀጠው። እኔ አሁን ቶሎ ቶሎ ማንቀጠቀጠው ምናልባት ድምፁ እንዳይስተጋባ እንዳይስተጋባ በሚል ነው። መጨረሻ ግን በደንብ እየቀጠቀጥኩ አሳያቸዋለሁ። ስለዚህ አሁን ወደ ወገብ ቅጥቀጣው እንቀጥላለን ማለት ነው። ስለዚህ ወገብ ስንቀጠቅጥ፣ እንደዛው በዛው ኃይል እና በዛው የመቀጠጥ አቋማችን ላይ ነው ወገባችን የምንቀጠቀጠው። ወገባችን ስንቀጠቅጥ በደብሁው በደንብ እዚህ ጋር ወገባችንም በደንብ ሊያመን ይገባል። በደንብ ሊያመን ይገባል። እሺ ወገብ እየተቀመጥክ ዲስክ የሆንክ ይሁን የመጣት መንፈስ የነዛ መንፈስ የቡዳ መንፈስ ሰራዊት ጥዋት አፍዝ ይልባል

ጀቤ ልቀቅ። በአብ ወልድ መጽሐፍ ስም በጌታችን በኢየሱስ ክርስቶስ ስም በቅዱሳን ሀያት ስም ታዘራጅ ቅዱስ ሚካኤል ከወገቤ ከጀቤ ያውጣና ግንባሬ ላይ ይሰርር። ቅዱስ ገቤ በእሳት ሰንሰረቱ ወ ግንባሬ ላይ ይሰርር። ከወገቤ ከጀቤ አውጥቶ ይሰርር። እሺ፣ እንደዚህ ስናደርግ ይሄ የወገባችን እጅግ በጣም ያመናል። ይህም የሚያመን እኛ ሳንሆን ራሱ መንፈሱ፣ እዚህ የተቀመጠው መንፈስ እጅግ በጣም በከፍተኛ ሁኔታ ስለሚታመም የዚህ የመቁጠሪያው ህመም ወደ ራሱ ስለሚወስደው እኛም ከተወሰነ ደቂቃ በኋላ ህመሙ ይጠፋል ማለት ነው። ህመሙ ስለሚጠፋ እኛ በደንብ እያመመን መቀጥቀጥ ይገባናል ማለት ነው። እዚህ ጀርባችን ያለውና ወገባችን ያሉት መናፍስት ከዚህ ይነሱና የግንባራችን መስቀል ላይ ይሰበሰባሉ ማለት ነው። በነገራችን ላይ ግንባር ለምንድን ነው የሚታሰቡት ስንል አንደኛ ግንባር ሴንተር ቦታ ነው። ማንኛውም ክርስቲያን ወንድ በአርባ ቀን ሴት በሰማኒያ ቀን ስንጠመቅ በልጅነታችን የስላሴ ልጅነትን ስናገኝ ክርስትና ስንነሳ የመስቀል ምልክት እና አርማ ግንባራችን ላይ ይታተማል። እግዚአብሔር መንፈስ ቅዱስ በረቂቅ ጥበቡ እዚህ ግንባራችን ላይ መስቀል ያትምብናል ማለት ነው። ስለዚህ ከሰውነታችን ይወጣና እዚህ ጋር መናፍስ ይሰበሰባል። አንድ ሺ ሊሆን ይችላሉ። አስር ሺ ሊሆን ይችላሉ። ሚሊየን ሊሆን ይችላል። መቶ ሚሊየን ሊሆን ይችላል። በመቶ ሺዎች የሚቆጠር ሊሆን ይችላል። እዚህ ጋር ይታሰራሉ። እዚህ ጋር ይሰበሰቡና እዚህ ጋር ይታሰራሉ ማለት እዚህ ጋር ሲሰበሰቡ፣ እዚህ ጋር ሲታሰሩ የትም መንቀሳቀስ አይችሉ እዚህ ግንባራችን እዚህ የቅንድባችን ጋ መጥተው መቀመጥ አይችሉም በቃ እዚህ ጋር ተሰበሰቡ እዚህ ጋር ተሰበሰቡ ነው እዚ ጋ ይታሰራሉ የትም አይንቀሳቀሱ ማለት ነው ሌላ ቦታ ቢታሰቡ ለምሳሌ አይናችን ጋ ቢታሰቡ አይናችን ሊደበዝልና ሊጠፋ ይችላል ምክንያቱም መናፍስ እዚ ጋ ቢሰበስቡ ከባድ አደጋ ነው አይምሮች ቢሰበስቡ አደጋ ነው ጀርባችን ቢሰበስቡ እና እዛ ጋ ብናስራቸው ምናልባት የዛ ጀርባችን ከፍተኛ የሆነ ህመም ያመጡበት ስለሚችሉ እዚህ ጋር ግን ከታሰሩ፣ ምናችንም መንካት ስለማይችሉ እዚህ የግንባራችን መስቀል ላይ ተሰብስበ ይታሰራሉ ማለት ነው። በመቀጠል ሆዳችንን ነው የምንቀጠቅጠው፣ ሆዳችንና እና ደረታችን ላይ እንቀጥላለን ማለት ነው። ሆዳችን የምንቀጠቅጠው አንደኛ በምግብ የገባ መተት፣ በምግብ የገባ መተት አንጀትን፣ ጨጓራን፣ ኩላሊትን፣ ጉበትን የሚይዝ ደረታችንን፣ ልባችንን እንደገና ተጨማሪ ሳምባችንን የሚይዝ መናፍስት በተለይ በመተት በምግብ የሚገባ መተት የዛር መናፍስት በሽታ የሚሆኑ የሆድ ቁርጠት፣ ቁርጥማት የሚሆኑ የጨጓጋ በሽታ ብዙ ሰው የሚሰቃይበት ይህ የልብ ህመም የሳምባ የኒሞኒያ ሳምባ ነቀርሳ እየተባለ ይህ የኩላሊት በሽታ ጉበት እነዚህ እነዚህ የአንጀት ህመሞች በሙሉ እዚህ ጋር የሚለቁት እኛ በምንቀጠቅጠው መሰረት ነው ማለት ነው። ስለዚህ አሁን ቅጥቀጠው ነው ያሳያቸዋሉ ማለት ነው። ወገባችን ጀርባችንና ወገባችን እንደምንቀጠቀጠው ሳይሆን ትንሽ ኃይሉን ቀነስ አድርገን ነው ሆዳችንንና ደረታችንን የምንቀጠቅጠው ማለት ነው። ስለዚህ ሆዳችን በምንቀጠቅጥበት ሰዓት እንዲህ እያለ እንቀጠቀጣለን። በአብ ወልድ መንፈስ ቅዱስ ስም በስላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲት አምላክ በድንግል ማርያም ስም በአጋዝታንን በቅዱስ ስላሴ ስም በአያሉ መላክ ዲያቢሎስን ድበነሶ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱሳን ሰማዕታት ስም በቅዱሳን አውያ ስም በቅዱሳን መላእክት ስም በሰባቱ ሊቃነ መላእክት ስም በምግብ የገባ በሽታ የሆንቲን የመተት መንፈስ በሽታ ነቀር ነቀቅ ሰውን የተቀመጥ የልብ ህመም የሳንባ ህመም የኩላይት ህመም የጨጓጋ ህመም የሆድ ቁርጠት፣ የሆድ ቁርጥማት ይሁን የዓይነ ጥራ መንፈስ፣ የቡዳ መንፈስ፣ የመሰር መንፈስ፣ የዛር መንፈስ፣ የወቃሪ መንፈስ፣ የአየር አጋንንት፣ የበሽታ መናፍስት፣ የበሽታ አጋንንት፣ የበሽታ ሰይጣኖች ሁሉ በስላሴ ስም በአብ ወልድ መንፈስ ቅዱስ ስም በጌታችን በኢየሱስ ክርስቶስ ስም በወላድናት በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ግንባር ተወጣናት ትታሰሪያለሽ። በወላዲ ታምናት በድንግል ማርያም ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ከሆድ ስፍራ ትለቅና ከደረቴ ትለቅና ከልቤ ትለቅና ወደ ግንባር ወጥተት ታሰራለ። በስላሴ ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ታዛል። በወላዲ ታምናት ስም ታዛል። በቅዱስ ሚካኤል ስም ታዛል። ግንባሬ ውጣና ታሰር። እሺ፣ ይህን ስናደርግ ይሄ ደረታችን ከፍተኛ የሆነ የህመም ስሜት የመጭ መቅ ስሜት ይሰማናል። ሆዳችን ላይ እንደዚሁ የህመም ስሜት ይሰማናል። ስለምንቀጠቅጠ አደለም። በነገራችን ላይ የሚያምን እንደነገርኳችሁ መናፍስቱ ሲቀጠቀጡና ከስፍራው ሲለቁ ስሜቱ ህመሙ ስላለ ነው። ከዛ ስፍራ ይለቁና ወደ ግንባር ወጥተው ሲታሰሩ የተለያየ ይሄ ሰውነትን የመውረብ እና ሰውነት የመሄድ ከዚህ ለምሳሌ ከዚህ ሲነሱ ከዚህ ተነስቶ ወደ ግንባጌ ሲወጣ ማወቅ እንችላለን። ይሰማና ስሜቱ ከወድሬ ውጡ ታዛቸዋል ስንላቸው ከወድሬ ይወጡና ወደ ግንባ ሲሄዱ፣ ይሄ ጉንዳ እንዴት ነው ሰውነታችን እንደሚል እንደዛው ይሰማናል ማለት ነው። ወደ ግንባ ሲሄዱ ይህም በእምነት በደንብ ውስጣችንን በተመስጦነ ስንቀጠቅጠው የሚሰማን የምናውቀው ስሜት ነው ማለት ነው። በመቀጠም ደግሞ እዚህ ትከሻዎቻችን ላይ ግራና ቀኝ ትከሻዎቻችን እንቀጠቀጣለን። በዋናነት እዚህ ትከሻ የሚቀመጠው አይነ ጥላና ጠቋል የሚባሉት መናፍስቶች ናቸው። በዋናነት ለምን ትከሻዎቻችን ላይ በመቀመጥ የወደፊት ሀያችንን ተስፋችንን አስቀድሞ እያዩ ያንን የመዝጋት ከፍተኛ ስራ ስለሚሰሩ እዚህ ጋ ግራና ቀኝ ትከሻዎቻችን ላይ እንቀጠቀጣለን ማለት ነው።

ለቀ ወደ ግንባር ውጣና ታሰል በስላሴ ስም ታዛል በወላዲታምናት ስም ታዛሃል በጌታችን በኢየሱስ ክርስቶስ ስም ታዛሃል በድንግል ማርያም ስም ታዛ በቅዱስ ሚካኤል ስም ታዛ፣ ተቃጠል በድንግል ማርያም ስም ተቃጠልኛለን እንቀጠቅጠዋለን። በዚህ ጊዜ ያው እዚህ ጋም ያሉት ወደ ግንባ ውጡና ይታሰራሉ ማለት ነው። በመቀጠል ደግሞ እዚህ እጃችንን እንቀጠቀጣለን ማለት ነው። በተለይ እዚህ የእጆቻችን መዳፎች ላይ በደንብ እንቀጠቀጠዋለን ማለት ነው። ምክንያቱም በእጅ የሚገቡ መተቶች ስላሉ ማለት ነው። በእጅ የሚገቡ መተቶች ስላሉ የሰላዊ መንፈስ ይሉ የአፍዛ ደንግዝ መተት በእጅ በመጨባበጥ የሚገቡ መናፍስቶች መተቶች ስላሉ፣ ይህም በተገቢ መንገድ እንቀጠቀጣለን ማለት ነው። ስንቀጠቀጥ በሚገባው መጠን አገልገን የምንቀጠቀጠው ምሽው እንደዚህ ያደግን ለምሳሌ ግጅ ሆነን ተማሪዎች ሆነን አስተማሪያችን እንደሚገርፉ አይነት ማለት ነው። ወይም ግጅ ሆነን ወራጆቻችን እንደሚቀጡን አይነት አድርገን መንቀጠቀጠው ማለት ነው። እንደዘየ በአብ ወወልድ ወመንፈስ ቅዱስ ስም በስላሴ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ የድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የመተት መንፈስ የሰላሚ መንፈስ እጅ ላይ የተቀምጠ ገንዘብ የሚደስህል እጅ ላይ የተቀምጠ ወደ ክፉ ክፉ ቦታ እጅን የምትሰድ እጅ የተቀምጠ ክፉ ነገር የምታደርግ የመተት መንፈስ የንጥራ መንፈስ በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ተይዛ ታስራ ወደ ግንባሩ ውጣና ታሰር። በወላዲተ አምላክ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ታዛ ከእጅ ቤት ወጣና ወደ ግንባሩ ውጣ ወጥተ ታሰር። በስላሴ ስም በጌታችን በኢየሱስ ክርስቶስ ስም በድንግል ማርያም ስም ተቃጣጭ ወላዲታና ተቃጣጭ ከጂ ልቀጥና ወደ ግንባሩ ቀና ታሰር። በጌታችን በኢየሱስ ክርስቶስ ስም ታይዛ በቅዱስ ሚካኤል ስም ታይዛ በቅዱስ ገብሪኤል ስም ታይዛ። እሺ፣ እንደዚህ እያደረግን እጃችን እንቀጠቅጣለን ማለት ነው። አሁን እዚህች አካባቢ ከዚህ ጀምሮ ከዚህ ጀምሮ እስከ እዚህ እስከ ወገባችን ድረስ ደረስን። አሁን ደግሞ ወደ ከወገባችን በታች እንወዳለን ማለት ነው። ከወገባችን በታች እንወዳለን። እሺ የእግዚአብሔር ቤተሰቦች ከወገባችን በታች እንወዳለን። እዚህ ዳሌያችንን፣ እዚህ መቀመጫችን፣ ከኋላ ከጀርባ መቀመጫችንን ይህኛው እና ብልቶቻችን አካባቢ የሚቀመጡ የሴቶች ማህፀን የሚቀመጡ የሴቶችን ማህፀን የሚዘጉ የወንዶች አባላዘር በሽታ የሚሆኑ ብልት ላይ የሚቀመጡ መናፍስቶች አሉ። የዝሙት መንፈስም የሚቀመጠው እዚህ አካባቢ በሙሉ ስለሆነ መቀመጫችንን በተገቢ መንገድ እንደተጠጠባለን። ፊት ለፊት አንጠጠጠብን፣ ያው ጀርባችን ይሄ መቀመጫችን ላይ እንደተጠጠጣለን ማለት ነው። የዝሙት መንፈስ በማህፀን የተቀመጥክ ብልት የተቀመጥክ የሃይነጠላ መንፈስ፣ የቡዳ መንፈስ፣ የዛር መንፈስ፣ የዝሙት መንፈስ በጌታችን በኢየሱስ ክርስቶስ ስም ተይዟል። በስላሴ ስም ተይዛል። በወላዲተ ድንግል ማርያም ስም ተይዛል። በቅዱስ ሚካኤል ስም ተይዛል። በቅዱስ ገብርኤል ስም ተይዛል። በአቦ ለመንፈስ ቅዱስ ስም ተይዛል። ከብልቴ፣ ከማህፀኔ፣ ከመቀመጤ ውጣና ወደ ግንባር ውጣና ታሰር። ታዛል። በስላሴ ስም ታዛል። በጌታችን በኢየሱስ ክርስቶስ ስም ታዛል። በወላዲተ አምላክ ስም ታዛል። በቅዱስ ሚካኤል ስም ታዛል። በቅዱስ ገብርኤል ስም ታዛል። እግዚአብሔር ቤተሰቦች አሁን ደግሞ ከዚህ ከጉልበታችን ጀምሮ ከታፍ ከዚህ ከታፋችን እስከ የእግሮቻችን ጣቶች ድረስ እንሄዳለን ማለት ነው። ይሄ የምናደርገው በተለይ ጉልበትን የሚይዙ የጉልበትን መቅኔ የሚመጠምጡ መተቶች፣ የደንቃራ መተት፣ እግርን የሚይዙ ሽባ የሚያደርጉ ፓራጅድ የሚያደርጉ እግርን በሙሉ የሚይዙ መንፈሶች አሉ ዋናነት ይህን የሚይዙት አብሮ ከእኛ ጋር ወደ እግራችን ይዘው ወደ ክፉ ቦታ የሚሄዱ በሽታ የሚሆኑ ነርቫችንን ይዘው ፓራጅድ የሚያደርጉ አንካሳ እንድንሆን የሚያደርጉ በእግራችን የሚገቡ የደንቃራ መተት መተትም ባይሆን የዛር መናፍስት እግራችንን የሚያዝ በጣም ከፍተኛ የሆነ ስራ ስለሚሰሩ እግሮቻችን ከካፋ ጀምሮ እንወርዳለን ማለት ነው። በመቁጠራችን እየቀጠቀጠን በተባረከው በተቀደሰው መቁጠሪ የጠላትን ኃይል በሚዋጋው መቁጠራችን እየቀጠቀጠን እንወርዳለን ማለት ነው። እንደዚህ በተሻለ መልኩ እንዲህ ግጥም አድርገን እየቀጠቀጠን እንወርዳለን ማለት ነው። ይህ እንደማሳያችሁ ነው። በስላሴ ስም በአቦለ ቅዱስ ስም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም እግሬን የያዛችው የደንቃራ መተት፣ የነጥራ መንፈስ፣ የቡዳ መንፈስ፣ የዛር መንፈስ ሁሉ በጌታችን በኢየሱስ ክርስቶስ ስም ታስራችኋል። ነርቭ የሆንከኝ፣ በሽታ የሆንከኝ፣ ተስፋ መውቀጥ የሆንከኝ እግሬን ይዘ ወደ ክፉ ቦታ የምትወስደኝ ብሽታ ሆነ የምታስነክሰኝ እግሬን ጉልበቴ ውስጥ የገባ ጉልበቴን የያዝክ እግሬን ያዝክ ሽባ ለማድረግ የምትፈልግ ለሰራው የተባልክ በጌታችን በኢየሱስ ክርስቶስ ስም በስላሴ ስም በወላዲታና በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ መስቀሉ ስም ከእግሬ ላይ ትነሱና ወደ ግንባር ወጥታችሁ ትታሰራላችሁ። በአቦን ለመንፈስ ቅዱስ ስም በስላሴ ስም ታዛችኋል። በጌታችን በኢየሱስ ክርስቶስ ስም በቅዱስ መስቀሉ ስም ታዛችኋል። በአያል መልክ ዲያብሎስን ድል ያነሳው በቅዱስ ሚካኤል ስም ታዛል በቅዱስ ገቢ ስም ታዛቸዋል። የውስጥ እግራችንን እንቀጠቅጠዋለን ምንም የሚቀረን ቦታ አይኖርም ማለት ነው። እሺ በመቀጠል እዚህ አይምራችን ውስጥ ዋናነት ትልቁ ጠላት የሚይዘው ስፍራ ይሄ አይምራችንን ነው። ምክንያቱም አንድ መኪና መሪው ከተያዘ ያ መኪና ወደ ፈለገው አቅጣጫ ይወሰዳል፣ ይነዳል። ስለዚህ ሹፌሩ መኪናውን የመኪናው መሪ ከያዘ መኪናውን ወደ ፈለገበት አቅጣጫ የማዞር ዋና ስራ የሚሰራው መሪውን ከያዘ ነው እና የእኛ መሪ አይምሯችን ስለሆነ አይምሯችን ውስጥ ገብተው በዋናነት ደግሞ አይምሯችን ከተማርም ይሄ የአፍዛ ድንግዝን መተት የአየር አጋንንት በዋናነት ይህ መተቶች እዚህ ጋር የመጠራቀም የዛን መንፈስ ጠቋን እዚህ ውስጥ የመግባት እና ይህን የመቆጣጠር ስራ ይሰራል። ጠላት በዋናነት ይህን ስፍራ በጣም ይፈልጓል። በተጨማሪም ደግሞ የአይን ህመም፣ የጆሮ ህመም፣ የአፍንጫ ህመም፣ የከንፈር ህመም፣ የጎሮ ህመም በአጠቃላይ ከዚህ በላይ ያለውም ደግሞ ራሳችን እየቀጠቀጥን እናስራዋለን ማለት ነው። ስለዚህ በዛ እናደርጋለን። ወገባችን እንደምንቀጠቀጠው ግን ሀይል ኑሮ አንቀጠቅጠውም በተወሰነ መልኩ ነው። አይምሯችን የምንቀጠቀጠው ማለት ነው። ራሳችን የምንቀጠቀጠው ማለት ነው። በመጠኑ ማለት ነው እናደርጋለን። እሺ አይምሮን ያዝ አፍዛው አደንግዘው የተባለ ከእምሮን ዘ እውቀቴን እንዳልሰራበት እንዳልጠቀምበት ያዝከኝ ሁሉ አይኔን ያዝ፣ የአይን መደብዘዝ የወንክ የአይን በሽታ የወንክኝ፣ የጆ ህመም ወንክኝ፣ የአፍንጫ ህመም ወንክኝ፣ የአንደበት ህመም ወንክኝ፣ የጎርጎ ህመም ወንክኝ በጌታችን በኢየሱስ ክርስቶስ ስም በስላሴ ስም በአብ ወወልድ ወመንፈስ ቅዱስ ስም በወላጌታና በድንግል ማርያም ስም በየመራፍ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ከይን ወይ ትወጣለ። እውቀቴን ያዝ ከእድገኝ ያዝ ከዘመኔን ያዝ ከአስተሳሰብን ያዝ ከያኛመኔን ክቤ ሁሉ ወደ ግንባር ወጣችሁ ታሰራላችሁ። በአብ ወወልድ ወመንፈስ ቅዱስ ስም ታዛቸዋል። በስላሴ ስም ታዛቸዋል። በጌታችን በኢየሱስ ክርስቶስ ስም ታዛቸዋል። ወደ ግንባር ውጡና ታሰሩ። እሺ ጋር ስናደርግ ይሄ በዚህ በአጠቃላይ ያሉት ወደዚህ ከሰነታችን በሙሉ ይወጡና ወደዚህ ታሰራሉ ማለት ነው። ከታሰሩ በኋላ ለተወሰነ ደቂቃ ምን እናደርጋለን ማለት ነው? እንቀጠቅጣለን። ጀርባችን ጀርባችን ስንቀጠቀጥ በዚህ መልኩ ነው። እሺ በወላዲተ አምላክ ስም በቤታችን በኢየሱስ ክርስቶስ ስም በአቦ ለምስ ስም በስላ ስም በአያሉ መላት በሊኖስ ንገር ለነሰው በቅዱስ ሚካኤል ስም የደስታ ብሳ ሊሆኑ በቅዱስ ገብርኤል ስም፣ በቅዱስ ሩካኤል ስም፣ በቅዱስ ማጉኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ፋሚኤል ስም፣ በቅዱስ ሳቁኤል ስም፣ በዘጠና ዘጠኝ ነገደ መላእክት ስም፣ በቅዱሳን ሰማዕታት ስም፣ በቅዱሳን አራ ስም፣ በጻድቃን ስም ግንባሬ ታሰራች ሁሉ ተቃጠሉ። ወላዲተ አምናት ተቃጥላችሁ፣ ወላዲተ አምናት ታንዲዳችሁ፣ ወላዲተ አምናት

የሞት መንፈስ ሁሉ የአይን ጠቃ መንፈስ፣ የጎዳ መንፈስ፣ የዝሙት መንፈስ፣ የዛር መናፍስት፣ የአየራራት የበሽታ መናፍስ ሁሉ በሽታ የሆና ተስፋ መቁረጥ የሆናችሁ ሁሉ በአቦ ድምፅ ቅዱስ ስም ግንባሬ ታሰሩ። በስላሴ ስም ግንባሬ ታሰሩ። በወላዲተ አምላክ ስም ግንባሬ የታሰሩ በጌታችን በኢየሱስ ክርስቶስ ስም ቀናችሁ ጊዜያችሁ ደርስ ወደ ሲዮስ ክልግለቡ ድረስ ግንባሬ ታስራችሁ እንድትቆዩ በቅዱስ ሚካኤል ስም ታዛችኋለሁ። በቅዱስ ገብርኤል ስም ታዛችኋል። በአያሉ መልአክ በቅዱስ ላቡኤል ስም በቅዱስ ሩፋኤል ስም በቅዱስ ራቡኤል በቅዱስ ቀይ በቅዱስ ፋሚ በዘጠና ዘጠኝ ነገደ መላእክት በቅዱሳን ሰማዕታት በቅዱሳን ሐዋርያት ስም በጌታችን በኢየሱስ ክርስቶስ ስም ታዛችኋል። በአብ በወልድ በመንፈስ ቅዱስ ስም ተቃጠው፣ በሥላሴ ስም ተቃጠው። የቅዱስ ሥላሴ ኃይልና ስልጣን ስልጣናችሁን ይሻሉ። በኔጌ ስልጣን የላችሁም። ጌታችን ኢየሱስ ክርስቶስ ስልጣናችሁን ይሻሉ። በኔጌ ስልጣን የላችሁም። ከዚያ እጣ ፈንታችሁ ሁሉ ወደ ሲኦል ነው። በአብ በወልድ በመንፈስ ቅዱስ ስም ተገዝታችሁ እዛ ውስጥ ቆዩ። ጌታችን ኢየሱስ ክርስቶስ መልክ ኃይልና ስልጣን ግንባቤ ይሰራችሁ። አሜን። እንዲ ያላችሁ በደንብ መቀጥቀጥ። በወላዲተ አምላክ ስንተቃጠሉ፣ በቅዱስ ሚካኤል ስንተቃጠሉ፣ በቅዱስ ገብርኤል ስንተቃጠሉ፣ በቅዱስ ገብርኤል የቅዱሳን ስም እየጠራችሁ የእግዚአብሔርን ህጉ ስሞች እየጠራችሁ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባኦት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኒ፣ ቅዱስ መድኃኔዓለም እያላችሁ በደንብ መቀጥቀጥና በደንብ ማቃጠል። ከዛ ጌታ የታሰረው ከዛ በኋላ አምልኮ ስግደት ስንሰግድበት ይደክማል። ይደክም ማለት ነው ጠዋትና ማታ ይህን ካደረግን፣ ዘወትር ካደረግን ጠላታችን በአጭር በአጭር ጊዜ ደክሞ ተቃጥሮ ነድዶ በቀኝ ብሎ ይሄዳል ማለት ነው።